ኢትዮጵያ በ2018 ዋዜማ የሀገር አንጡራ ሀብት በህብረት የጸናውን ህዳሴ ግድብ ከዓመታት መታከትና ድካም በኋላ ምረቃውን አበሰረች። ግን ደግሞ በዛ ብቻ ያልቆመችው ኢትዮጵያ የህዳሴ ግድብ ኃይል የማመንጨት አቅምን በግማሽ የሚተካከለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክትንም የመስራች እንካችኋለች እንጂ 5000 ሜጋዋት የሚያመነጨውን ግድብ ማጠናቀቃችን ይታወሳል። ዛሬ በዚህ ስፍራ አንድ ሺ ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። በዚህ ወቅት የብስራት ዜናውን ለህዝቡ ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ የጋዝ ፕሮጀክቱ የሚያመነጨው የኃይል መጠን ከህዳሴ ግድብ ግማሽ ያህሉን የመሸፈኑንም ሚስጢር ጭምር ለሁሉ ግልጽ እንዲሆን አብራርተዋል። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ፣ በውሃ ኤነርጂ የሚያመርቱ ግድቦች ቢበዛ እስከ 30 ፐርሰንት ነው ኤነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90 ፐርሰንት ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኤነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል እስከ 8000 ጊጋ አወር ስለሚጠጋ የኃይል መደጋገም ለኢትዮጵያ ብርሃን መገለጥ ይሆናል ያሉት ጠቅላይ ሚኒስትር ዶክተር አብይ ይህ የተፈጥሮ ጋዝ ፕሮጀክትም ለኢትዮጵያ ማንሠራራት ምሰሶ በሆኑ መልከ ብዙ ተግባራት የመገለጥ አቅም ያለው መሆኑን ተናግረዋል። የአንድ ሀገር ኤነርጂ ምርት የመላ ዓለምን ኤነርጂ ልክ የሚተካከልበት ደረጃ ደርሷል። ዛሬ በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም። በምግብ ራሳችን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው።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 በሚቀጥሉው ዓመት እንቀንሳል። እነዚህ ዛሬ መገለጽ የጀመሩት የኢትዮጵያ የማንሰራራት የተስፋ ብርሃኖች መዳረሻቸው ሊጎለብትም የጎላ ቁርጠኝነት ተወስዷል።